ሰላም ሰላም፣ ቅዱሳን እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። አሁን እንደው በልቤ ውስጥ የመጣው ሀሳብ ምንድን ነው? ከእግዚአብሔር ጋር ባለን ግንኙነት የእግዚአብሔር ቃል እንደሚነግረን እግዚአብሔርን ደስ እንድናሰኝ ነው። እግዚአብሔር በእኛ ደስ እንዲሰኝብን፣ እሱን ደስ የሚያሰኝ ነገር እንድናደርግ እሱን ደስ የሚያሰኝ ነገር እንድንሆን ነው የእግዚአብሔር ቃል የሚያስተምረንና፣ ያ ደግሞ ምንድን ነው መመዘኛው ብለን ካልን ኢየሱስ ክርስቶስን መመልከት ነው። እግዚአብሔር የመሰከረለት የሚወደው ልጄ በእርሱ ደስ የሚለኝ እርሱ ነው እርሱን ስሙት ካለ ኢየሱስ ክርስቶስ እግዚአብሔርን ደስ ባሰኘበት መንገድ እንድንሄድ ነው ማለት ነው። ጌታ ኢየሱስ ክርስቶስ እንዴት ነው ደስ ያሰኘው ለን ስንል በሁሉ እግዚአብሔር እንደስ አሰኝቷል። ወደ እግዚአብሔር በሚጸልየው ጸሎት ሁሉ እግዚአብሔር እንደስ አሰኝቷል። እንደ እግዚአብሔር ፈቃድ የሆነ ጸሎት ነው የሚጸልየው ኢየሱስ ክርስቶስ። ለመስቀል ሞት እንኳን የታዘዘ በመሆን እግዚአብሔር እንደስ አሰኝቷል። ፔንፉል የሆነውን የዓለምን ሁሉ ኃጢአት የሚሸክምበትን መታዘዝን ለመስቀል ሞት የታዘዘ በመሆኑ በዚህ እግዚአብሔርን ደስ አሰኝቶታል። በንግግሩ፣ በትምህርቱ፣ በእውቀቱ፣ በጥበቡ ሁሉ እግዚአብሔርን ደስ አሰኝቶታል። እና እኛም በዚህ መንገድ ብንሄድ ብቻ ነው እግዚአብሔርን ደስ ልናሰኝ የምንችለው። እንደፈለግን በራሳችን መንገድ እግዚአብሔርን ደስ ለማሰኘት መሄድ አንችልም። ስለሌለ መመዘኛ የተቀመጠልን ኢየሱስ ክርስቶስ ብቻ ነው ምክንያቱም እርሱን ተመልክተን ነው የሚለው እግዚአብሔር ቃል የእምነታችንን ጀማሪና ፈጻሚ ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትግስት እንሩጥ ነው የሚለው እሱን ተመልክተን ማለት ምን ማለት ነው እሱ በሄደበት ለመሄድ ነዋ ሀሳቡን ለማስተናገድ ነዋ ሌላ ምን ሊሆን ይችላል እና ይህንን ሳስብ እኛም ዛሬ በአንደበታችን በምንናገረው ቃል በተለይም ደግሞ በእግዚአብሔር ስም፣ በኢየሱስ ክርስቶስ ስም፣ በእምነት ስም፣ በወንጌል ስም በምናደርጋቸው ነገሮች ስሙን ተጠቅመን ግን ሌላ ነገር የምናደርግ ከሆነ ስሙን መጠቀማችን ዋስትና ሊሆነን አይችልም ስለዚህ ስሙን የሚመጥን ወንጌልን የሚመጥን ንግግር፣ ዕውቀት፣ ጥበብ፣ አድራጎት ሊኖረን ይገባናል ማለት ነው። እና ስለዚህ የእግዚአብሔርም ቃል ሲያስተምረን ከእኛ ከአንደበታችን ካፋችን እንኳን የሚወጣው ቃል ሌሎችን የሚጠቅም እንዲሆን እንጂ በጎ ቃል ብሎ ነው እንደውም የገለጸው ኤፌሶን ላይ ሐዋርያው ጳውሎስ ሌሎችን የሚጠቅም በጎ ቃል እንጂ ክፉ ቃል ካፋቸው አይውጣ ይላል። እና ይሄ በጎ ቃል ደግሞ ለማስመሰል ይሄ በጎ ቃል ደግሞ ለማስመሰል የምናወጣው በጎ ቃል ሳይሆን ውስጣችን ሌላ ሆኖ በአንደበታችን የምናወጣው በጎ ቃል ሳይሆን፣ እውነተኛ ከእውነተኛ ልብ የሚወጣ የክርስቶስ ልብ አለን ተብሎ አይደል የተጻፈው? እኛ የክርስቶስ የሆንን የእግዚአብሔር የሆንን እኛ ግን የክርስቶስ ልብ አለን ተብሎ ስለተጻፈ ያ የክርስቶስ ልብ የክርስቶስ ማይንድ ነው፣ የእርሱ ሐሳብ ነው ያለን ማለት ነው። በልባችን ውስጥ የክርስቶስ ልብ አለን። ስለዚህ በዛ ከዛ የመነጨ በጎ ቃል ማለት ነው የሚያስፈልገው። አለበለዚያ ይሄ እንደምናየው አሁን በተግባር እኮ የሚታዩ ነገሮች አሉ። ውስጥ ሌላ ውጭ ሌላ። እግዚአብሔር ደግሞ እንደምታውቁት እግዚአብሔር ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል ተብሎ ተጽፎለታል። ሰው ግን ውጭን ያያል ፊትን ያያል፣ እግዚአብሔር ግን ልብን ያያል ተብሎ ተጽፎለታል። ስለዚህ የምናወጣቸው በጎ ቃሎች ራሳቸው ምንጫቸው የምናወጣቸው በጎ ቃሎች ምንጫቸው ራሱ ምንጫቸው ራሱ የክርስቶስ ልብ ከሆነ ከእውነተኛ ልብ መሆን አለበት ማለት ነው እና በዚህ እግዚአብሔርን ደስ እናሰኛለን በዚህ የሚጠቅምን ነገር እናወጣለን ለማንም ለቅዱሳንም የሚጠቅም በውጭ ላሉትም ሰዎች የሚጠቅም ነገር እናወጣለን ይህንን የሚጠቅም ነገር ተቀብሎ መጠቀም የአድማጩ ድርሻ ነው ማለት ነው። የአድማጩ ድርሻ ነው። በውጭ ያሉ ሰዎችም ቢሆኑ ገና ያላመኑ ሰዎችም ቢሆኑ ያመኑ ሰዎችም ቢሆኑ ከውስጣችን በሚወጣው የጸጋ ቃል፣ በጎ ቃል ከውስጥ ከሆነው በሚወጣው ተጠቃሚው በውጭም ያለ በውስጥም ያለ ነው ማለት ነው እና ስለዚህ በውስጥ ያሉ ሰዎች ይጠቀሙበታል፣ ብለን እናስባለን እናምናለን። በውስጥ ያሉ ሰዎች እንደዛ ነው። እግዚአብሔር አምላክ የተመሰገነ ይሁን። እና ስለዚህ ወገኖች፣ ስናገለግል፣ ጌታን ጌታን ስናገለግል ይህንን ብናስብ ደስ ይለኛል። ሐዋርያው ጳውሎስ የጌታን ፍርሃት አውቀን ሰዎችን ሁሉ እናስረዳለን አለ። በአገልግሎቱ ማለት ነው። ምን ማለቱ ነው? ጌታን ሲያገለግል ሰዎችን ሲያገለግል ማለት ነው። ጌታን ሲያገለግል ጌታን ሲያገለግል ጌታን ሲያገለግል የጌታን ፍርሃት አውቀን ሰዎችን ሁሉ እናስረዳለን አለ። አያችሁ ለአገልግሎት ስንቆም በጌታ ስም የሆነ ነገር ልናደርግ ስንነሳ፣ አድራጎታችን፣ ንግግራችን፣ አድራጎታችን እግዚአብሔር አምላካችንን እንዳያሳዝንብን የራሳችንን ነገር ላንቀላቅል የእግዚአብሔርን ሐሳብ ብቻ ልናገለግል እግዚአብሔርን እንፈራለን ማለት ነው። መጽሐፍ ቅዱሳችን እግዚአብሔርን የሚፈራ ከሁሉ ይወጣልና ይህን ብትይዝ እጄንም ደግሞ ከዚያ ባታረቅ መልካም ነው ይላል የእግዚአብሔር ቃል። እግዚአብሔርን መፍራት ወደ ሕይወት ይመራል ይላል የእግዚአብሔር ቃል። እግዚአብሔርን መፍራት ወደ ሕይወት ይመራል ይላል የእግዚአብሔር ቃል። ስለዚህ ወገኖች እግዚአብሔርን ደስ ማሰኘት የምንፈልግ እስከሆነ ድረስ እሱን ደስ የምናሰኝበትን መንገድ ደግሞ መማርና መተግበር ያስፈልገናል ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን እንደው፣ እቺ ነገር በልቤ ዛሬ መጣች እና እሱን ላካፍላችሁ ብዬ ነው። እግዚአብሔር ይባርካችሁ። ከጠቀማችሁ ለወንድም እህቶቻችሁ አካፍሉ። በተለይ ይሄ ዘመን በጣም አደገኛ ነው። በእኛ በክርስቲያኖች ምክንያት የእግዚአብሔር ስም መሰደብ የለበትም። በእናንተ ሰበብ የእግዚአብሔር ስም ይሰደባል ተብሎ የተጻፈው ነገር በእኛ እንዳይፈጸም መጠንቀቅ አለብን። ዊያር ሪስኪ ማለት ነው። ዊያር ሰብጀክቱ ማለት እኮ ነው። ሌብል ነን ማለት እኮ ነው። ይሄ አጋጣሚዎች አሉ ማለት ነው። ስለዚህ በጣም መጠንቀቅ አለብን ማለት ነው። መፍራት አለብን ማለት ነው። እግዚአብሔር አምላካችን የተመሰገነ ይሁን። እንደምታዩት ወንጌላሁን ይሰበካል ይባላል ግን ብዙ ነገር የሚያስነቅፍ ነገር ነው የሚደረገው። ብዙ እግዚአብሔር ደስ የማይሰኝበት ነገር ብዙ ይከናወናል። እዛ ነገር ውስጥ እንዳንገባ እንደዛ እንዳንሆን በቃ እንፍራ። የጌታን መንገድ እናስብ፣ በጥንቃቄ እናስብ እላችኋለሁኝ። ተባረኩ። መልካም ቀን ይሁንላችሁ፣ መልካም ምሽት ይሁንላችሁ። እግዚአብሔር ከእናንተ ጋር ይሁን። ተባረኩልኝ።